ዛሬ ምንም መገበያ መሄድ ሳይጠበቅባችሁ በቤታችሁ ይሄን የመሰለ ቆንጭዬ ኩኪስ እንዴት መስራት እንደምንችል በጣም በቀላል ማለት ነው። ብዙም ግብአትም ሰው ያስፈልግም በጣም ትንሽ በሆነ ግብአት እንዴት አድርገን አብረን እንደምንሰራ ያሳያችኋለሁ። መልካም ቆይታ ይሁንላችሁ። እንዴት እንደሚያምር በቃ ልክ ከገበያ እንደምንገዛው ማለት ነው። ሰላም ሰላም፣ የጽጌ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ አማን። እኔ ከእግዚአብሔር ይመስገን ጣፍቻለሁ። ተጠፋፍተናል። አሁን ግን ተመልሻለሁኝ እንግዲህ ዛሬ የሚያምር ቀደም እንደሰማችሁት የሚያምር ኩኪስ አብረን እንሰራለን ማለት ነው። የሚያስፈልጉን ግብአቶች ሩብ የሚያክል የገበታ ቅቤ፣ አንድ እንቁላል ከናስኳሉ፣ ግማሽ የሻይ ብርጭቆ የተፈጨ ዱቄት ስኳር ያስፈልገናል እና ቫኔላ አንድ ላይ እንደዚህ እናቀላቅለዋለን ማለት ነው። እኔ ትንሽ ቸኩዬ ነው ያወጣሁትኝ ከንትርና ከፍሪጅ ማለት ነው። ቂቤውን ግን እናንተ ቀደም ብላችሁ አወጣችሁ ቢያንስ አንድ ሰዓት ያክል ምናምን ውጭ ካረጋችሁት የመቅለጥ ባህሪ ስላለው አያስቸግራችሁ ማለት ነው። እኔ ግን ያው እንደዚህ መታወቲኝ፣ ግን ተሳክቶልኛል ማለት ነው እና ለዛ ነው እንደዚህ በጣም እንድመታው እንትን ያለኝ ማለት ነው። እና አንድ ላይ እንደዚህ አድርገን እናቀላቀላቸዋለን ማለት ነው። ካቀላቀልነው በኋላ የሚያስፈልገን ዱቄት ነው እንግዲህ። ዱቄት ማንኛውም ዱቄት፣ የፍርኖ ዱቄት ያስፈልገናል ማለት ነው። ለዳቦም የምጠቀመው ማለት ነው። አንድ ብርጭቆ፣ የሻይ ብርጭቆ ዱቄት እንዲሁም ግማሽ እንጨምርበታለን። ያው ምን ያክል እንደሆነ መለኪያችሁን አንድ አድርጉ። በውሃ ብርጭቆም ሊሆን ይችላል፣ በሻይ ብርጭቆም ሊሆን ይችላል። መለኪያችሁን እስከ መጨረሻ አንድ ካደረጋችሁት ትክክል ይመጣላችኋል ማለት ነው። ከዛ ቢኪንግ ፓውደር እንደዚህ ግማሽ የሻይ ማንኪያ ነው እየተጠቀምኩትኝ። እናንተ እንደ ብዛቱ ጨመረ አድርጋችሁ መጠቀም ትችላላችሁ ማለት ነው። እኔ ግን ይህን ያክል ነው የፈለግኩትኝ፣ ለዛሬው እና እንደዚህ በደንብ በሽት ስታደርጉት ራሱ ራሱን እየያዘ ይመጣል፣ ጠበቅ ይላል ማለት ነው። እንደዚህ ስናሸው ቆንጆ እየሆናለን ይመጣል ማለት ነው። ምንም አይነት ውሃ ምናምን አንጠቀምም ማለት ነው። እንዲሁም ስለምታበረታቱኝ፣ ሰብስክራይብ ስለምታደርጉ፣ አስተያየት ስለምትሰጡኝ እጅግ በጣም አመሰግናቸዋለሁ ቤተሰቦቼ። እንግዲህ አሁን አልጠፋም፣ ለመምጣት ሞክራለሁኝ። ባለመመቻቸት ነበር የጠፋሁትኝ እና እንደዚህ ለሁለት እናካፍሏለን ማለት ነው። አንዱን በቫኒላ ብቻ ነው የምንሰራው አንዱን ደግሞ ካካውን ጨምርበትና የቸኮሌት እናድርጓል ማለት ነው። ሌጡ እንደዚህ ልስልስ ያለ ቆንጆ ሆኖልኛል ማለት ነው እና እንደዚህ ካካው አለኝ። ሁለት ማንኪያ ነው የምጠቀመው ማለት ነው። ሁለት ማንኪያ ካካው እጠቀማለሁ እንደዚህ ሙልት አድርጌ ማለት ነው። የሻይ ማንኪያ ሙልት አድርጌ ሁለት እጠቀማለሁኝ። ከዛ እንደዚህ አንድ ላይ አቀላቀለዋለሁ ማለት ነው። በደንብ አድርገን እናቀላቅለዋለን እንደዚህ ትንሽ ጊዜ ይወስድብናል እኔ ቪዲዮ እንዳይረዝምባችሁ አቀላቅየው መጥቻለሁ እንደዚህ ቆንጆ ሆኖልኛል ማለት ነው ከዛ ምን እናደርጋለን እጃችን ላይ ትንሽ ትንሽ እየወሰድን እያድቦልቦልን ቅርጾን እንሰጠዋለን ማለት ነው ሊጡ ይሄም እንደዛው አልደረቀብኝም ቆንጆ ሆኗል ማለት ነው እዛ እንደዚህ ይሄንንም እናስተካክለዋለን። ከዛ ምንድነው ምን የምናደርግበት የቸኮሌት ችፕስ እነዚህ አሉ አይደል? ይምጡጩ ይሄ በማንኛውም ሱቅ ይገኛል፣ ሱፐር ማርኬት ይገኛል። ከዛ እንደዚህ ፓትራ ደግሞ እናዘጋጃለን፣ የወረቀት አድርገንበት እንዳይጣበቅብን ወይም እንዳይዝብን ከዛ እንደዚህ ያስተካክለን ችብሱ ላይ ጫን ጫን ነው የምንለው፣ ጫን ትንሽ ትንሽ ጫን ጫን ነው የምንለው። እያስተካከለን እጃችን ላይ አድርገንም ማድረግ እንችላለን ማለት ነው። እንደዚህ እያደረግን ሁሉንም አንድ ከነጩ፣ አንድ ደግሞ ከቸኮሌቱ እያደረግን እናስተካክለዋለን ማለት ነው። ይኸው እንደዚህ ጫን ጫን ስንለው እራሱ ይይዛል። ከዛ ኦቨርን ውስጥ ስንከተው ትንሽ የመቅለጥ ባህሪ ስላለው ከዛ በደንብ ከራሱ ጋር ይጣበቃል ማለት ነው። ይው ነጩም እንደዚያ አያምርም። በጣም ነው የሚያምረው። በጣም ነው የሚጣፍጠው ከቡና ጋር ጠዋጣዋት ጠዋት ከሻይ ጋር እንግዳ ቢመጣብን ሰው ቤት ይዘን መሄድ ብንፈልግ ሳንገዛ ከቤታችን እንደዚህ ማስተካከል እንችላለን ማለት ነው። ወዶች ይሄ እንደዚህ እያስተካከልን እንደዚህ ጫን ጫን እያል ነው እትንላለን ማለት ነው። ከዛ ኦቨን ውስጥ ቢያንስ ሰላሳ ደቂቃ ነው የሚያስፈልገው ማለት ነው። በ150 ዲግሪ ሙቀት አድርጋችሁ ኦቨን ውስጥ አድርጋችሁ ከዛ ከኦቨን ሲወጣ እንደዚህ ነው የሚሆነው ማለት ነው። በጣም ነው የሚያምረው፣ እንደምታዩት በጣም ነው የሚጣፍጠው። እና ይሄው እንደምታዩት፣ ስለ ተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ ወዳጆቼ። ሰብስክራይብ አድርጉ፣ ሼር አድርጉ፣ አስተያየት ጻፉልኝ። ምን እንድሰራላችሁ እንደምትፈልጉ እንዲጻፉልኝ። አመሰግናለሁ በጣም